ኒካህ ካደረገች በኋላ የሰውየው እና የባልየው ጸባይና እንዲሁም ባህሪ ያልተመቻት ከሆነ የዛኔ ኒካህ እንዲወድቅና ወይም ደግሞ ፍችን መጠየቅ ትችላለች አትችልም? እሷ የሚል ጥያቄ እህታችን አንስታለች። በተጨማሪም ደግሞ አልፈታም ብሎ ያለ ከሆነ ሸሪአ ፍርድ ቤት ሂዳ መፈታት ትችላለች እንደሚል ጥያቄ እህታችን አንስታለች። ይህ ጉዳይ እንደ ትክል በኩልዕ ደረጃ የሚታይ የሆነ ጉዳይ ነው የሚሆነው ሁልዕ ሰታ ትወጣለች። ጥላቻ ከእሷ አቅጣጫ የመነጨ እስከሆነ ድረስና ባልየው ሊፈታ አስፈራጅ የሆነ ነገርና አስገዳጅ የሆነ ነገር እስካልተፈጠረ ድረስ እሱ ላይ እጅግ በጣም ከባድ የሆነ ችግርና ጥፋት ካለ የዛኔ የሚፈታበት እንዲፈታ የሚገደድበት ሁኔታ ሊፈጠር ይችላል። ኒካ ፈስቅ ይደረጋለን ቢያልፈታም ብሎ ሚል ከሆነ ሸሪአ ፍርድ ቤት ዳኛ ኒካሑን ባጢልና ፈስቅ አድርጎ ድቅ ያድርገዋል ማለት ነው። ነገር ግን ይህ ነገር በለለበት ተጨባጭ ጥላቻ ከሳቅጣጫ የመነጨ ከሆነ የዛኔ በኩልዕና በመጥሎ ገንዘብ የሰጣት የሆነውን ማህር መልሳ ማለት ነው ትወጣለች ያለበለዚያ ግን ይህ ካልሆነ የዛኔ እሱ ነው ፈስክ ማድርግ ወይም ደግሞ ኒካሁን ማውረድ ያለበትና በመከተልም እሱ አላወርድም ብሎ ካለ ደግሞ ሸሪዓ ፍርድ ቤት ፈስክ የሚያደርገውና ኒካሁን ከንቱ የሚያደርገው ውድቅ የሚያደርገው ማለት ነው። በሁለተኛ ደረጃ ሁለተኛው ጥያቄ ኬክ መቁረስ ከካፊሮች ጋር ያመሳስላልን የሚል ጥያቄ እህታችን አንስታለች። በመከተልም ጓደኛን ለማስደሰት ብለው ሲገናኙ ኬኩ ላይ ስማቸውን በመጽሐፍ ሰርፕራይዝ ቢያደርጉ ችግር አለውን የሚል ጥያቄ ተነስቷል ከእህታችን አቅጣጫ።

በዚህ ሁኔታ አሁን እዚህ ቦታ ላይ በተወሰነ በሆነ ሁኔታ ስም ተጽፎም ሆነ ሳይጻፍም ሆነ ኬክ መቁረስ የሚባለው የሆነ ጉዳይ ሰርፕራይዝ ለማድረግም ሆነ ለሌላም ዓላማም ቢሆን ይህን ጉዳይ ማድረጉ ከኩፋሮች ጋር የሚያመሳስሉ የሆነ ጉዳይ ነው። ከነሱ አቅጣጫ ነው ይህ ጉዳይ የሚታወቀውና፣ ስለዚህ ከዚህ አንጻር ከነሱ ጋር ማመሳሰል ይሆናል። መን ተሸበሀ ቢቀውሚን ፈሁወ ሚንሁም ብለው መልእክተኛው ሰለላሁ ዓለይሂ ወሰለም ተናግሯልና